በእርግጥ አሁን ስልጣን ያምረኛል እ በቅ ለመናገር ለምን የተሻለ ሰራለሁ የተሻለ ሰራለሁ በደንብ አድርጌ ነው የምሰራው። መስራት ነው ቀጥቅጬ ነው የምሰራው። ቀጥ ነው ማደርገው። ስለዚህ ፖለቲካን ኒዱን አይቼ ነው ፖለቲካ ማውራት የጀመርኩን ባዶ ቦታ መኖሩን አይቼ ነው ዳሽ መኖሩን አይቼ ነው ፖለቲከኞቹ፣ ፖለቲከኞች ያለመሆናቸውን አይቼ ነው ተቼዎቹ ለመተቸት አቅም የሌላቸው መሆናቸውን አይቼ ነው። ብዙዎቹ ተቸዎች የማያውቁትን እንደምተቹ አይቼ ነው። ያላዩትን፣ ያልሰሙትን፣ ያልነበሩበትን ፖለቲካ ስተቹ ስላየሁኝ ነው እኔ ፖለቲካን ማውራት የጀመርኩኝ እንጂ፣ ዛሬም ቢሆን ስራ ቢሰራ፣ ኦሮሞ በሰላም ቢኖር፣ አገር በሰላም ቢኖር እኔ ፖለቲካን ምግቢ አድርጌ አልቀመጠው። ስለዚህ

ይቺ ነገር ከየት መጣች? በአማርኛ በመዲስን ጄኔሲስ ነው የሚባለው። እቺ ነገር እንዴት ተፈጠረች? የህክምና ትልቁ ቋንቋ ጄኔሲስ ነው። ጄኔሲስ ፓቶጄኔሲስ፣ ፓቶጄኔሲስ ማለት የበሽታ አፈጣጠር ማለት ነው። በሽታ ተፈጥሮ እስከሚገልጽ እንዴት እንደሚሄድ ነው። በመጽሐፍ ቅዱስም ጄኔሲስ የመጀመሪያ ቻፕተር ነው፣ አፈጣጠር ነው። ስለዚህ የሰሞኑ የፖለቲካ ትኩሳት አፈጣጠር ሚዲያ ቀስቅሶኛል እንደ ቡድኗ የቀሰቀሰኝ ይቺ ሚዲያ ከየት መጣች? ይቺ ወሬ ከየት መጣች? ይቺ አልጀዚራ ከየት መጣች? ይቺ አልጀዚራ ወሬ ከየት መጣች? ዶክተር ጀማል እንደዛ ነው የሚጠይቀው። ዜናውን ብቻ ሳይሆን ጀርባው ምንድን ነው? ማልቱፍ ደሃሳ አልጀዚራ ካለ ኤሳ ዱፌ የአልጀዚራ ዜና ከየት መጣ?

ዛሬ ራሴን ሳይ አባቴንም ቢሆን እኔ በመጥፎ ነገር አልተናገርኩም። ስለዚህ ከእናቴ ውገኘ ከአባቴ ጋር ተከራክሬ ያለው ኔ አኒ ኡማኮቲቭ ሙርሜ አባኮ ጅን ፋልሜር ኢት ዋዝ ኖት ሮንግ አት ኦል ኢት ዋዝ ቨሪ ጀስት ቫያብል ስቲል ስቲል አም ፕራውድ ቶ ቶክ አግንስቱ ማይ ሌት ፋዘር አባቴን ተከራክሬ መናገሬ ዛሬ ሁሉ ያስደስተኛል። ለምን እንዴት እንደዛ አይነት ልጅ ከዘግ ከገጠር ይፈጠራል ብዬ ስለዚህ ዛሬም ልክ አባቴም በልጅነት እንደተናገርኩኝ ዛሬም አንደበቴ ትክክል ነው። የምናገረው ለሀቅ ነው የምናገረው አገር ይጎዳል ብዬ ነው እኔ የምናገረው ህዝብ ይጎዳል ብዬ ነው። ዛሬ ነገሮችን ካያያዝኳቸው ነገሮች እኛ ተወልደን ያደግነው በአስራ ዘጠኝ መቶ ሰማንያዎች ዘጠናዎች በፈረንጆች አቆጣጠር ነው። ጦርነቶች ነበሩ። እኛ እያየን እየሰማን ነው ኢራቅ የወደመችው። እያየን እየሰማን ከመጀመሪያ እስከ መጨረሻ ጦርነት እንዴት ተቀስቅሶ ኢራቅ እንደወደመች እናውቃለን። እኛ ኤገላ አካሚቲ ሎሊ ኢራቅ ኤገሌ ኤኝቱ ኤገሌ አካና ኬሰት ጉደን የኢራቅ ጦርነት ማን እንዴት ጀመረው? ኢራቅ እንዴት ወደመች? ኢራቅ ጦርነት ባይገጥማት ኖሮ ዛሬ ምን አይነት ሀገር ተሆን ነበር? በአጭር ቋንቋ ኢራቅ ጦርነት ባይገጥማት ኖሮ ዛሬ ከአፍሪካ ሚድል ኢስት ሳትሆን ከአውሮፓ ጋር የምትወዳደር ሀገር ተሆን ነበር። ሳዳም ሁሴን ባላስፈላጊ ጦርነት ባይወገድ ኖሮ ገምቱ። ሽ ከየት እንደጀመርኩ አልጀዚራን፣ ከዚህ ጋር ነው ያያያዝኩኝ፣ ከሳዳም ሁሴን ጦርነት ጋር፣ ከኢራቅ ጦርነት ጋር ነው ያያያዝኩኝ ሁለት ሊቢያን ጦርነትም አየሁኝ። የሊቢያ ጦርነት እንዴት እንደተጀመረ አውቃለሁ። ጄኖሳይድ እየተባለ ነው የተጀመረው የሊቢያ ጦርነት። የኢራቅ ጦርነት ጄኖሳይድ እየተባለ ነው የተጀመረው። የሊቢያ ጦርነት ጄኖሳይድ እየተባለ ነው የተጀመረው። የሲሪያ ጦርነት ጄኖሳይድ እየተባለ ነው የጀመረው። የጀመሩት ጋዜጠኞች ናቸው። ያዙልኝ። እሺ

ቄሳ ደፉ ሃሳ አልጀዚራ ከነ ዱዱባ ፉደ ሆጉ ዳሳሁ ሃሳ ሎላ ኢራቅ ደውረ ቢቢሲን ሲኤንኤን አከ ጀሩን ዌስተርን ሚዲያን ሃሳ ቱኤ ከጦርነቱ በፊት ከኢራቅ ጦርነት በፊት ሚዲያዎች ነበሩ። ጦርነት ከፈቱት በኢራቅ ላይ ኢራቅ ላይ ጦርነት ከፈቱት ሚዲያ ነው ቢቢሲ ነው ሲኤንኤን ነው የአሜሪካዊያን ሚዲያዎች ናቸው፣ ጦርነት ቀስቃሾች።

ሚዲያ ራይ ገለ ጄኖሳይድ ራይ ገለ ከጄኖሳይድ ነው የጀመረው። ታዲያ ሊቢያ ዳነች አልዳነችም? ሊቢያን አወደሟት። ዛሬ አገር መሆን አልቻለችም። ህዝቦች የሚተላለቁባት የወሮ በላ መፈንጫ፣ የባሪያ መነገጃ ነው የሆነችው ሊቢያ። ሲሪያ የቴሮሪስቶች መነገጃ ቦታ ነች። ጥንታውያን ክርስቲያኖች ከሲሪያ ጠፍተዋል ከኢራቅ ጠፍተዋል ክርስቲያኖች። የወሮ በላ ሽፍታ ቴሮሪስቶች ሜዳ ነው የሆነችው ኢራቅም፣ ሊቢያም፣ ሲሪያም። የዚህ ሁሉ ጦርነት ምንጭ ወሬ ሚዲያ ነው። ሲንን ቢቢሲ እና መሰል ምዕራባውያን ጋዜጠኞችና ቴሌቪዥኖች ናቸው ጦርነት የጀመሩት። ትልቁ ቋንቋቸው የዘር ፍጅት ነው፣ ጀኖሳይድ ነው። ሁሌ የሚጀምሩት በጀኖሳይድ ነው የሚጀምሩ። ስለዚህ በአልጀዚራ የጀኖሳይድ ኢሹ ተፈልጎ እንደመጣ በትክክል ይገባኛል። ዘይ ዋንት ቱ ዲስካስ ጀኖሳይድ ኦን አልጀዚራ ማዲ ሀሳን ሾው ደሊበሬትሊ ቱ ታርጌት ኢትዮጵያ ጀማል። ይሄ ነው እንግዲህ ጀማል ከና ኤርጊ ሚድያን ኢራቂን በሌሴ፣ ኤርጊ ሚድያን ሊቢያ በሌሴ፣ ኤርጊ ሚድያን ሲርያ በሌሴ፣ ሎል። በትግራይ ጦርነት ጊዜ የሲኤንን ሚና ናውቅ ነበረ። በትግራይ ጦርነት ጊዜ የሲኤንን ፌክ ሚድያን እናውቀው ነበረ። ቢቢሲም ፌክ ነበረ፣ በትግራይ ጦርነት ጊዜ አልጀዚራም እንደዛው ነበረ። ኢሹ አይርፒት ጄኖሳይድ የፈጠሩት ሚዲያዎች ናቸው። ቃሉ ራሱ ፈጥረው ወደነ ጌታቸው ያደረሱት ሚዲያ ነው። ልስንጋይስ ጌታቸው ረዳ እማከብረውን ያህል አሁን ዛሬ ሪፊው ታደረገዋለሁ እሱ ራሱ ጄኖሳይድ ኢሹ ያነሳው በሚዲያ ተቀስቅሶ ነው። አይሪስፔክቲም ቃሉን ለማክበር ያለውን አላልኩም ላለማለት ለራስ ክብር በመስጠት በጄኖሳይድ ትርክቱ ጌታቸው ተከራከረ እንጂ የጄኖሳይድ አርዕስት ኢቭን ወደ ወንድማችን ክቡር ጌታቸው ረዳ ጭንቅላት የገባው እርግጠኛ ነኝ ከሚዲያ ነው፣ ከሲኤንኤን፣ ከቢቢሲ፣ ከአልጀዚራ ነው ወደ ጌታቸው ረዳ ጭንቅላት የገባው። ለምን ጌታቸውም ቢሆን እኮ ይሰማ ነበረ። የፕሮፓጋንዳ ስራ ነበር የሚሰራው፣ አፈቃላጤ ነበረ። በእርግጥ ለሚቆምለት አላማ የቆመ ሰው በመሆኑ ታማኝ ነው። ዛሬም አከብረዋለሁ፣ አምነዋለሁ ላላመነበት የሚሞት ሰው ነው። በአቋሙ መጽናቱ ደግሞ የሕግ ሰው ነው። ለክብርም ስለሚያስቸግር እንጂ ጌታቸው ረዳ ራሱ ጄኖሳይድ ተርሚኖሎጂን በትግራይ ጦርነት ጊዜ ወሰደው ከዌስተርን ሚዲያ ነው። ለምን ዌስተርን ሚዲያ ጄኖሳይድ ወርድ በኢትዮጵያ ውስጥ መጠቀም ጀመሩ በትግራይ ጦርነት ጊዜ ምዕራባውያን የባይደን አድሚኒስትሬሽን የውጭ ጉዳይ ኃላፊዎች የወያኔ ቀለብተኞች ነበሩ። ብራዘርስ ኢን ሎስ ንድ ሲስተርስ ኢን ሎስ ነበሩ። ወያኔ ወዳጅ በማፍራት ጎበዝ ነው። ኦባማ በ ወያኔ አስተዳደር ጊዜ ብዙ ጥቁር ኮራፕት ሙሰኛ ባለስልጣናት የአፍሪካ ጉዳይ አስፈጻሚ በኢትዮጵያም አምባሳደሮች አርጓቸው ነበረ። እነዚያ የኦባማ የውጭ ጉዳይ አስፈጻሚዎች እርግጠኛ ነኝ ስነበር ሲባል ነበረ፣ ወርቅ በሻንጣ ይወስዱ ነበረ ወርቅ በሻንጣ ከኢትዮጵያ። ስለዚህ ትግራውያን ሚስቶች አግብተዋል። እነዚህ ዲፕሎማቶች ወንዶች ልጆቻቸው ትግራውያን ወያኔዎች አግብተዋል። ወያኔያውያን ባለሀብቶችም የዴሞክራቲክ ፓርቲ ዘመዳሞች አግብተዋል። ብራዘርስ አንድ ሲስተርስ ኢን ሎስ ነበሩ ሆነዋል። በመሆኑም በባይደን አድሚኒስትሬሽን ጄኖሳይድ አርዕስት ይፈለግ ነበረ። ሲኤንን የነሱ አፈ ቀላጤ ነው፣ ቢቢሲም የነሱ አፈ ቀላጤ ነበረ። ስለዚህ ጄኖሳይድ ቃሉ በኢትዮጵያ ጦርነት ውስጥ የገባው ከሚዲያ ነው። ለምን? በዚሁ አርዕስት ነው ኢራቅን ሄደው የወረሩት። በዚሁ ትርክት ነበር ሊቢያን የደመሰሱት። ምክንያቱም የኦባማ አንዱ ትልቁ ወንጀል ሊቢያን መደምሰስ ነው። በቃሉም አምነዋል። በህይወቱ ከሰራቸው ወንጀሎች አንዱ ኦባማ ሊቢያን መደምሰስ እና ጋዳፊ መግደል የኦባማ ወንጀል ነው። ያዙት። ማንም እንዲህ ማያያዝ አይችልም። አያይዛለሁ ስትል አቆላልፈዋለሁ። ስለዚህ የአልጀዚራ የጄኖሳይድ ትርክት ከየተመጣ ነው? ከሲኤንኤን፣ ከቢቢሲ ከባይደን አድሚኒስትሬሽን የውጭ ፖሊሲ እና በኢትዮጵያ ላይ የብልጽግናን ፓርቲ የዶክተር አብይን ፓርቲ ገርስሰው ወያኔ እንደገና የመትከል አላማ ነበራቸው። ያዝልኝ፣ ማንም አያይዝልህም እንደዚህ። ኦኬ አንድ ስለዚህ ጄኖሳይድ ጌታቸው ረዳ ራሱ ሰምቶት እንጂ ራሱ አልፈጠረውም ሶ አም ሪፊውቲንግ አግኝስት ኢፍ ዜር ኢዝ ኤኒ ጄኖሳይድ ኢን ኢትዮጵያ ኤቨር ኮሚትድ በት ዋር ክራይምስ ማይት ሀብ ቢን ኮሚትድ ወንጀሎች ከባድ ወንጀሎች ተፈጽሞ ሊሆኑ ይችላሉ በማን በማንም በማንም ጦር በሚሊሻዎች በኤርትራ ምናልባት በየትኛውም በየትኛውም አካል ከባድ ወንጀሎች ተፈጽሞ ይሆናሉ። ወያኔዎችም ወንጀል ለመፈጸም አይቦዝኑም። ፕላስ ወያኔዎች ወንጀል ባይፈጽምም ወንጀል መፈብረክ ይችላሉ። ኃይለኛ ኃይለኛ ጋዜጠኞች ቀጥረዋል። ቢቢሲ ውስጥ አላቸው። ሎንዶን ውስጥ ስኮላርስ አላቸው። ቲንክ ታንክ ቡድኖች አሏቸው። አሜሪካም አላቸው። ሎንዶንም አላቸው። ስለዚህ ጄኖሳይድ የሚለው አርስት የተፈጠረው ከሲኤንኤን ከቢቢሲ ከሌፍቲስት የወያኔ አቀንቃኝ የኦባማ አድሚኒስትሬሽን ቅሪቶች ነው የተፈጠረው፣ ወይንም በሎንዶን ውስጥ ከሚገኙ ግራ ዘመም ፖለቲከኞች ነው የተጀመረው። ስለዚህ ጌታቸው ኦሪጂናል አይደለም። ኦሪጂናል የጄኖሳይድ አሪስት ፈጠረው ጌታቸው አይደለም። ጄኖሳይድ በኢትዮጵያ በብዛት ይወራል። እኔ እንደ ዶክተር ጀማል እንደ ሐኪም ወንጀሎች ተፈጽሟል በኢትዮጵያ ውስጥ። እኔ በነበርኩበት እስር ቤት ወያኔዎች ሰው እስከነ ህይወቱ ቀብረዋል። አንድም ኦሮሞ አንድም ኦሮሞ በህይወት ሁርሶ እስር ቤት ስለተቀበሩ አስራ አንድ ሰዎች አያነሱም። ለምን? የኦሮሞ ፖለቲካ የግሪሳ ፖለቲካ ነው። የባለጌዎች ፖለቲካ ነው። የእውቀተ ቢስ ሰዎች ፖለቲካ ነው። የጥቅመኞች ፖለቲካ ነው። የጎሳ ፖለቲካ ነው። ወዲያውኑ ወያኔ ከስልጣን እንደወረደ ወያኔ ስር ገቡ። ስለዚህ በኦሮሞ ላይ የተፈጸመ ወንጀል አልተነገረም። አዳምጡ። ምን ያህል ቪክቲም እንደሆን ኦሮሞ ቪክቲም ነው። ዛሬ እንኳን የሚያወራው